ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች፣ እንደምናላችሁ። እኔም አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ደግሞ ሶስትና አራት ቅርንፉድን በየቀኑ ብትቆረጥሙ በሰውነታችሁ ላይ ምን ይፈጠራል የሚያስከትለውን አደጋ እናም አስተማማኝ የሆነ መጠንን እነግራችኋለሁኝ። እንዲሁም ደግሞ የደም አቅጣኝ መድኃኒቶችን የሚወስዱ ሰዎችስ ቅርንፉድን መቆርጠም ይችላሉ የሚለውን በዚህ ቪዲዮ ላይ በደንብ የማብራራ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም በኮመንት ላይ አስፍሩልኝ በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል በባለፈው በሰራሁት ቪዲዮ ላይ እንግዲህ ተከታታይ ጥያቄዎችን ተመልክቻለሁ ስለዚህ ከመጠን በላይ ብንጠቀም ማለትም ከሶስት እስከ አራት ቅርንፉድ ብንጠቀምና የደም አቅጣኝ መድኃኒት እየወሰድን ቅርንፉድን ብንቆረጥምስ ምን ችግር አለ የሚሉትን ጥያቄ በማየቴ ይህንን ቪዲዮ ሰርቻለሁ ማለት ነው ቅርንፉድ መቆረጠም ወይም ደግሞ ማኘክ ኢውጅኖል አንቲኦክሲዳንቶችንና አንቲ ኢንፍላማቶሪ ውህዶችን በቀጥታ ወደ ምራቅና ወደ ደማችን ውስጥ ያስገባል። ሦስት እናም አራት መጠን በጣም ጠንካራ እናም አደገኛ ቢሆንም በየቀኑ ካልተወሰደ እናም በጣም አልፎ አልፎ ከሆነ የምትወስዱት ለአብዛኛዎቹ ሰዎች በአብዛኛው አስተማማኝ ነው። ቅርንፉድ መድኃኒት ለሚወስዱ እንደ አስፕሪን እናም ዋርፋሪንን ለሚወስዱ መቆርጠም ይቻላል ወይ የሚለውን በቅድሚያ ልመልስ። በአጭሩ አይቻልም። አስፕሪን እናም ዋርፋሪን የሚወስዱ ሰዎች ቅርንፉድን ከመቆርጠም መቆጠብ አለባቸው። ምክንያቱም ቅርንፉድ በራሱ ደምን የማቅጠን ኃይለኛ ተጽዕኖ ያለው ተፈጥሯዊ ውህድ የሆነውን ኢዩጀኖልን ይዟል። አስፕሪን ደግሞ የደም ፕላትሌቶች እንዳይጣበቁ በመከላከል ደምን ያቀጥናል። ዋርፋሪን ደግሞ የደም መርጋትን የሚቀንስ ኃይለኛ ደም አቅጣኝ ወይም ደግሞ አንቲ ኮግላንት የሆነ ነው። ታዲያ ቅርንፉድ እንዲሁም ደምን የመርጋት ሂደትን ያዘገያል፣ እናም የደም መፍሰስ አደጋንም ይጨምራል። ሶስቱም አንድ ላይ ሲደመሩ አስፕሪን፣ ዋርፋሪን እና ቅርንፉድ ደም ከመጠን በላይ ይቀጥናል ማለት ነው። ይህም ወደ ከፍተኛ አደጋ ሊያመራው ይችላል። የውስጥ ደም መፍሰስ፣ የአፍንጫ ደም መፍሰስ፣ የድድ ደም መፍሰስ፣ የሆድ ወይም ደግሞ የአንጀስ ደም መፍሰስ፣ በቀላሉ መቁሰል ከጥቃቅን ጉዳቶች በኋላም አደገኛ የሆነ የደም መፍሰስ፣ በከፋ ሁኔታ ለህይወት አስጊ የሆነ የደም መፍሰስ ሊከሰት ይችላል። ስለዚህ ይህ ጥምረት አይመከርም። እንዲሁም የአይኤንአር መጠን መጨመርን ያስከትላል። አይኤንአር ማለት ኢንተርናሽናል ኖርማላይዝድ ሬሾ የምንለው ምርመራ ደማችን ለመርጋት የሚወስደውን ጊዜ የሚለካ የደም ምርመራ ነው። አይኤንአር መጠናችን በጣም ዝቅተኛ ከሆነ ደም በጣም በፍጥነት ይረጋል፣ እንዲሁም ለስትሮክ፣ ለደም መርጋት፣ ለጥልቅ የደም ስር መርጋት ለዲፕ ቬን ትሮምቦሲስ እናም ለፐልመነሪ ኢምቦሊዝም የመጋለጥ እድላችን ከፍ ያለ ነው ማለት ነው። አይኤንአር መጠናችን በጣም ከፍተኛ ከሆነ ደግሞ ደም በጣም ቀጭን ነው ማለት ነው። የደም መፍሰስ፣ የአፍንጫ ደም መፍሰስ፣ የድድ ደም መፍሰስ እናም የውስጥ የደም መፍሰስ ለመጋለጥ እድላችን በጣም ከፍ ያለ ነው ማለት ነው። ስለዚህ ቅርንፉድን ከነዚህ መድኃኒቶች ጋር የምትቆረጥሙ ከሆነ የአይኤንአር መጠንም ይጨምራል ማለት ነው። ታዲያ ዋርፋሪን የሚወስዱ ማንኛቸውም ሰዎች፣ በተለይም ዋርፋሪንና አስፕሪንን የሚወስዱ ሰዎች በከፍተኛ መጠን ቅርንፉድን ከመቆርጠም፣ የቅርንፉድ ሻይን ከመጠቀም፣ የቅርንፉድ ውሃ፣ እንዲሁም ደግሞ የቅርንፉድ ዘይት፣ በተጨማሪም በምግብ ውስጥ ከፍተኛ መጠን ያለው ቅርንፉድን መጠቀም አነስተኛ መጠን እንኳን ቢሆን የአይኤንአር ደረጃዎችን ሊቀይረው ይችላል ፣ ማለትም የደም መፍሰስ አደጋን ከፍተኛ ሊያደርግ ይችላል። ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። እነዚህን መድኃኒቶችን እየወሰዳችሁ ከሆነ ቅርንፉድ ለመጠቀም በጣም ከፈለጋችሁ መጀመሪያ ግዴታ የግል ሐኪማችሁን ማማከር አለባችሁ። የጤና ባለሙያዎች የደም መፍሰስ አደጋን ይመረምራሉ ወይም ይገመግማሉ፣ አይኤንአር መጠናችሁን ይፈትሻሉ፣ እንዲሁም ደግሞ አጠቃቀማችሁን ሊያጸድቁ ወይም ደግሞ ሊያግዷችሁ ይችላሉ ማለት ነው። ያለ ሕክምና ክትትል ቅርንፉድን በፍጹም አትጀምሩ። እነዚህን መድኃኒቶችን የምትወስዱ ከሆነ ትልቅ መጠንም ቢሆን ትንሽ መጠንም ቢሆን ማለት ታዲያ፣ አስተማማኝ አማራጭ ከፈለጋችሁ ትኩስ እስትንፋስን ከፈለጋችሁ የሚንት ቅጠልን ተጠቀሙ። ለምግብ መፈጨት ደግሞ ዝንጅብልን በጣም በአነስተኛ መጠን መጠቀም ትችላላችሁ። ለበሽታ መከላከያ ደግሞ ሎሚ እና ማርን በአስተማማኝ መጠን መጠቀም ትችላላችሁ። እነዚህ ከዋርፋሪን እናም ከአስፕሪን ጋር አደገኛ የሆነ መስተጋብርን አይፈጥሩ። ታዲያ ሶስትና አራት ቅርንፉድን መቆርጥም ደግሞ የሚያስከትላቸውን የጎንዮሽ ጉዳቶችን በዝርዝር ልንገራችሁ። እነዚህ ተጽዕኖዎች ታዲያ የሚከሰቱት በሁሉም ሰው ላይ አይከሰቱም። በየቀኑ በዚህ መጠን ከቆረጠማችሁ፣ ስሜታዊ ጨጓራ ካለባችሁ፣ ወይም ደግሞ የተወሰኑ የጤና እክሎች ካለባችሁ ግን የመከሰት እድላቸው በጣም ከፍተኛ ነው። አንደኛ የአፍ ወይም ደግሞ የጉሮሮ መቆጣት ነው። ቅርንፉድ ከፍተኛ መጠን ያለው ኢዩጀኖል ኃይለኛ አስፈላጊ ዘይትን ይዟል። ብዙ ቅርንፉድን መቆርጠም የማቃጠል ስሜት፣ መድረቅ፣ ትንሽ መደንዘዝ በምላስ ወይም ደግሞ በድድ ላይ ህመም ይከሰታል። ይህ በአብዛኛው ጊዜ ቅርንፉድ በብርቱ ወይም ደግሞ ለረጅም ጊዜ ሲቆረጠም ይከሰታል። ሁለተኛ የጨጓራ አሲድ መጨመር ነው። የደረት ማቃጠልን ያስከትላል ወይም የልብ ማቃጠልን። ቅርንፉድ የጨጓራ ጭማቂዎችን ያነቃቃል። አንዳንድ ችግሮች ባለባቸው ሰዎች ላይ እንደ የአሲድ መመለስ ወይም አሲድ ሪፍሌክስ፣ ገርድ፣ ጋስትራይተስ ባለባቸው ሰዎች ላይ ይህንን ችግር ይጨምራል ማለት ነው። ታዲያ ከሶስት እስከ አራት ቅርንፉድን ማኘክ ወደ የልብ ማቃጠል፣ የአሲድ ወደ ላይ መምጣት፣ የጨጓራ ማቃጠልን ሊያስከትል ወይም ሊያመጣ ይችላል። ሶስተኛ ማቅለሽለሽ ነው። ቅርንፉድ ኃይለኛ ስለሆነ አንዳንድ ሰዎች ትንሽ ማቅለሽለሽ፣ የሆድ ምቾት ማጣት ይሰማቸዋል። በተለይም በባዶ ሆድ ላይ ሲወሰድ ወይም ደግሞ በጣም በፍጥነት ሲቆረጠም ማለት ነው። አራተኛ የደም ስኳር መቀነስ ነው። ቅርንፉድ በተፈጥሮ የኢንሱሊን ሴንሲቲቪቲን ይጨምራል። ከሦስት እስከ አራት ቅርንፉድን መቆርጠም ዝቅተኛ የደም ስኳር፣ ትንሽ ማዞር፣ ድካምና ረሃብን ያስከትላል። ይህ በዋነኛነት ቀድሞውንም ዝቅተኛ የስኳር መጠን ባላቸው ወይም ለስኳር በሽታ መድኃኒቶችን በሚወስዱ ሰዎች ላይ ተጽዕኖን ያሳድራል። አምስተኛ መለስተኛ ተቅማጥ ወይም ደግሞ የላላ ሰገራም ይከሰታል። ቅርንፉድ የምግብ መፈጨትን በብርቱ ያነቃቃል። ለስሜታዊ ሆድ ወይም ጭን ደግሞ ጨጓራ ይህ የላላ ሰገራን ትንሽ ተቅማጥና ከተለመደው በላይ ፈጣን የሆነ የአንጀት እንቅስቃሴን ያስከትላል። ስድስተኛ የአለርጂ ምላሾች ነው። አንዳንድ ሰዎች ለቅርንፉድ ዘይት ወይም ደግሞ ለኢዩጀኖል ስሜታዊ ሊሆኑ ይችላሉ። ምልክቶቹም የሚያሳክካፍ ሽፍታ፣ የከንፈር ወይም ደግሞ የምላስ ማበጥና ማስነጠስን ያስከትላል። አለርጂ በጣም አልፎ አልፎ የሚከሰት ነው ነገር ግን ሊከሰትም ይችላል። ሰባተኛ ደም የማቅጠን ውጤት ነው። ኢዩጀኖል ደም የመርጋት ሂደትን ሊያዘገየው ይችላል። ከሶስት እስከ አራት ቅርንፉድን መቆርጠም በአንዳንድ ሰዎች ላይ ችግርን ሊያስከትል ይችላል። ደም አቅጣኝን የሚወስዱ፣ የደም መፍሰስ ችግር ያለባቸው፣ ቀዶ ጥገና የታቀደላቸው ሰዎች ላይ ማለት ነው። የደም አቅጠን ውጤትን ይጨምራል። ታዲያ የሚያስከትለው ተጽዕኖም በቀላሉ መቁሰልን፣ የድድ ደም መፍሰስንና የአፍንጫ ደም መፍሰስን ሊያስከትል ይችላል። ስምንተኛ የጉበት ጭንቀት ነው። ከመጠን በላይ ስትወስዱ ማለት ነው። ብዙ መጠን ያለው ቅርንፉድ ወይም ደግሞ የቅርንፉድ ዘይት በጉበት ላይ ተጽዕኖ ሊያሳድር ይችላል። ግን ከሶስት እስከ አራት ቅርንፉድ አልፎ አልፎ ከሆነ የምትቆረጥሙት ጎጂ አይደለም። ይህ ችግር የሚከሰተው በጣም በከፍተኛ በየቀኑ በሚወሰድ የቅርንፉድ መጠን ነው። በተለይም የቅርንፉድ ዘይት ላይ በጣም አደገኛ ችግር ነው ያስከትላል። ኦይሉን የምትወስዱ ከሆነ ዘጠነኛ በሆድ ውስጥ ወይም በጨጓራ ላይ የማቃጠል ስሜት ነው። ቅርንፉድ የምግብ መፈጨት አሲዶችን በብርቱ ስለሚያነቃቃ አንዳንድ ሰዎች በጨጓራቸው ውስጥ ሙቀት ወይም ደግሞ የማቃጠል ስሜት ይሰማቸዋል። ይህ በባዶ ሆድ ላይ ከተወሰደ ቁስለት ወይም ደግሞ አልሰር ችግር ባለባቸው ሰዎች ላይ እና ጋስትራይተስ ባለባቸው ሰዎች ላይ የተለመደ ነው። አስረኛ ደረቅ አፍ ነው። ኃይለኛው አስፈላጊ ኦይሎች በአንዳንድ ሰዎች ላይ ለጊዜው ምራቅን ሊቀንሱ ይችላሉ። ይህም ትንሽ ድርቀትን ያስከትላል። በአጠቃላይ ከሦስት እስከ አራት ቅርንፉድን መቆርጠም የሚያስከትላቸው ሊሆኑ የሚችሉ የጎንዮሽ ጉዳቶች የአፍ ወይም ደግሞ የጉሮሮ መቆጣት፣ የልብ ወይም የደረት ማቃጠል ወይም የጨጓራ አሲድ መጨመር፣ ማቅለሽለሽ፣ ዝቅተኛ የሆነ የደም ስኳር፣ መለስተኛ ተቅማጥ የአለርጂ ምላሾች፣ ደምን የማቅጠን ውጤት፣ የጉበት ጭንቀትን ያስከትላል። ከልክ በላይ ሲወሰድ የጨጓራ የማቃጠል ስሜትና ደረቅ አፍን ያስከትላል ማለት ነው። እንዲሁም ደግሞ በተዘዋዋሪ ይህንን መጠን የምታኝኩ ከሆነ ጥቅምም ታገኛላችሁ፣ ግን እነዚህ ጉዳቶችም የማይቀሩ ናቸው። የምታገኙት ጥቅሞችን ደግሞ ልንገራችሁ። አንደኛ የምግብ መፈጨት በከፍተኛ መሻሻለሁ። ከሦስት እስከ አራት ቅርንፉድን ስታኝኩ ምራቅና የምግብ መፈጨት ኤንዛይሞች ይነቃቃሉ። የጨጓራ ግድግዳ የሚከላከል የጨጓራ ንፋጭ ምርትን ያሳድጋል። ከቆረጠማችሁ በኋላ ጋዝን፣ የሆድ መነፋትን፣ የምግብ አለመፈጨትንና የከባድነት ስሜት ደግሞ ይቀንሳል። ቅርንፉድ የጨጓራ ጡንቻዎችን የሚያዝናኑ እናም የጋዝ ክምችትን የሚከላከሉ ኢዩጀኖል እናም ካርሚኔቲቭ ውህዶችን ይዟል። ታዲያ ይህንን የምታገኙት ጤናማ ሆናችሁ ከቆረጠማችሁ ነው። እሱንም አልፎ አልፎ ማለት ነው። ሁለተኛ የተፈጥሮ ጸረ ባክቴሪያ እናም ጸረ ቫይረስ ውጤትም አለው። በቅርንፉድ ውስጥ ያሉት ኦይሎች የአፍ ባክቴሪያዎችን፣ ጎጂ የአንጀት ማይክሮባዮሞችን፣ በገጽ ላይ ያሉ አንዳንድ ቫይረሶችን ይገድላል። በውጤቱም ትኩስ እስትንፋስ፣ የአፍ ኢንፌክሽኖች መቀነስ፣ የተሻለ የበሽታ መከላከያ ድጋፍን ይሰጣል። ቅርንፉድ ጉንፋንን እናም ፍሉን ለመከላከልም በተለምዶ የሚታኘከው ለዚህ ነው። ሶስተኛ የህመም ማስታገሻ ውጤት አለው። ኢዩጀኖል የተፈጥሮ የህመም ማስታገሻ ነው። ከሶስት እስከ አራት ቅርንፉድን መቆርጠም የጥርስ ህመምን ለመቀነስ ራስ ምታትን ለማቃለልና የጉሮሮ ህመምንም ለመቀነስ ይረዳል። ኢዩጀኖል ለጊዜው የህመም ምልክቶችን ያግዳል፣ እናም በነርቮች ዙሪያ ያለውን ብግነትን ይቀንሳል። አራተኛ የተሻሻለ የደም ስኳር ቁጥጥርም ይኖራል። ቅርንፉድ የኢንሱሊን ሴንሲቲቪቲን ይጨምራል። ከሦስት እስከ አራት ቅርንፉድ ስትቆረጥሙ ግሉኮስ በቀላሉ ወደ ሴሎች ይገባል። የደም ስኳር መጨመርም ይስተካከላል። የስኳር ፍላጎትንም ሊቀንስ ይችላል ቅድመ የስኳር በሽታ ላለባቸው ወይም ደግሞ መለስተኛ የደም ስኳር ችግር ላለባቸው ሰዎች። ለመድኃኒት ምትክ ግን በፍጹም አይሆንም። አምስተኛ ኃይለኛ አንቲ ኢንፍላማቶሪ እና የአንቲኦክሲዳንት ተጽዕኖች አሉት። ቅርንፉድ ከሁሉም ቅመማ ቅመሞች ከፍተኛ ከሚባሉት አንቲ ኦክሲዳንት ውጤቶች ውስጥ አንዱ የሆነ ቅመም ነው። መቆርጠም የውስጥ ብግነትን ለመቀነስ፣ የጉበት መርዛማነት ማስወገድን ለመደገፍ፣ የኦክሲዲቲቭ ስትረስን ለመዋጋት፣ ሴሎችንም ከጉዳት ለመከላከል ይረዳል። ይህ በተለይ ለአይቢዲ ለኢንፍላማቶሪ ባወል ዲዚዝ ወይም ደግሞ የአንጀት ቁስለት ለጋስትራይተስ፣ ለመገጣጠሚያ ብግነት ድካም ወይም ደግሞ ጭንቀት ላለባቸው ሰዎች ጠቃሚ ነው። ስድስተኛ ትኩስ እስትንፋስና የተሻለ የአፍ ጤናን ይሰጣል። ቅርንፉድን መቆርጠም የአፍ ሽታን የሚያስከትሉ ባክቴሪያዎችን ያጠፋል፣ የድድ ኢንፌክሽኖችን ይቀንሳል፣ ጥርሶችን ያጠነክራል፣ ምራቅን ያነቃቃል፣ በተፈጥሮ አፍንም ያጸዳል። ሰባተኛ የበሽታ መከላከያንም ይጨምራል። ቅርንፉድ ነጭ የደም ሴሎችን፣ የተፈጥሮ ገዳይ ሴሎችን፣ የአንቲ ኦክሲዳንት ኢንዛይሞችንም ይጨምራል። ይህ ሰውነታችን ጉንፋን፣ ፍሉ፣ የቫይረስ ኢንፌክሽኖችንና የባክቴሪያ ኢንፌክሽኖችንም እንዲዋጋ ይረዳል። ስምንተኛ ማቅለሽለሽንም ሊቀንስ ይችላል። ኢዩጀኖል የሆድ ጡንቻዎችን የሚያዝናና እናም ቁርጠትን የሚቀንስ በመሆኑ ቅርንፉድን መቆርጠም ማቅለሽለሽን በፍጥነት ሊያረጋጋ ይችላል። ለጠዋት ማቅለሽለሽ፣ ለእንቅስቃሴ ህመምና ለከበደ የጨጓራ ስሜትም ምርጥ ነው። ታዲያ ዋናው ጥያቄ ከሦስት እስከ አራት ቅርንፉድ መቆርጠም አስተማማኝ ነው ወይ የሚል ጥያቄ ነው። አዎ፣ አስተማማኝ ነው። ለአብዛኛዎቹ ሰዎች አስተማማኝ ነው። ምንም አይነት የጤና ችግር ከሌለባችሁ፣ እናም ደግሞ መድኃኒቶችን የምትወስዱ ከሆነ አስተማማኝ ነው። ታዲያ አስተማማኝ የሚሆነው እንዴት ነው? በየቀኑ የምትወስዱት ሳይሆን በጣም አልፎ አልፎ የምትወስዱት ከሆነ። ብዙ ባህላዊ የጤና ስርዓቶች አሁን ለምሳሌ በኢትዮጵያ በህንድና በመካከለኛው ምስራቅ ለምግብ መፈጨትና ለበሽታ መከላከያ በየቀኑ ከሁለት እስከ አራት ቅርንፉድን ይጠቀሙታል። ግን ቅርንፉድን መቆርጠም ኃይለኛ የሆነ ተጽዕኖዎች አሉት። ስለዚህ አንዳንድ ሰዎች ጥንቃቄ ማድረግ አለባቸው። በየቀኑ ከሦስት እስከ አራት ቅርንፉድን ከመቆርጠም መቆጠብ ያለባቸው ሰዎች፣ የጨጓራ ቁስለት ካለባችሁ፣ ከባድ ከሆነ ማለት ነው፣ ከባድ የሆነ ጋስትራይተስ ካለባችሁ፣ የጨጓራ ብግነት የምንለው፣ ገርድ ወይም ደግሞ የአሲድ መመለስ ካለባችሁ፣ የደም መፍሰስ ችግሮች ካለባችሁ፣ ደም አቅጣኝ መድኃኒቶችን የምትወስዱ ከሆነ እንደ ዋርፋሪን፣ እንዲሁም ደግሞ እርጉዝ ከሆናችሁ በፍጹም መጠቀም የለባችሁ። ምክንያቱም የቅርንፉድ የኢዩጀኖል ይዘቱ የጨጓራ አሲድን ይጨምራል። ደማችንን በከፍተኛ ሁኔታ ያቀጥናል። በተለይ በተለይ ከደም አቅጣኝ መድኃኒቶች ጋር ሲደመር ውጤቱ በጣም የከፋ ይሆናል። እንዲሁም ደግሞ በከፍተኛ መጠን ከተወሰደ መቆጣት ወይም ደግሞ ብግነትንም ሊያስከትል ይችላል። ታዲያ እንድትጠቀሙ የሚመከረው አስተማማኝ መጠን ምን ያክል ነው ካላችሁ፣ ጤናማ ሆናችሁ ከአንድ እስከ ሁለት ቅርንፉድን በየቀኑ ለዕለታዊ አጠቃቀም ብትጠቀሙ በጣም ምርጥና የተሻለው ውጤት ነው፣ ምንም ጉዳትን አያስከትልም ማለት ነው። ለሁላችሁም ለሁላችሁም ስል ታዲያ እነዚህን መድኃኒቶችን የምትወስዱ ከሆነ የጤና ችግር ካለባችሁ፣ በፍጹም እንድትጠቀሙ አይመከርም። ለሌሎቻችሁ ግን ከአንድ እስከ ሁለት ቅርንፉድ ምንም ጉዳትን ሳታስከትሉ ቅድም የጠቀስኳቸውን መጠቀም ትችላላችሁ። ከሦስት እስከ አራት ቅርንፉድን የምትቆረጡ ወይም ደግሞ የምትጠቀሙ ከሆነ ግን አልፎ አልፎ መሆን አለበት። አልፎ አልፎ ከሆነ ለአብዛኞቹ ሰዎች አስተማማኝ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እስከ መጨረሻው ካዳመጣችሁት በጣም ጥርት ያለ የጤና ትምህርትን እንዳገኛችሁበት፣ ጥሩ ግንዛቤን እንዳገኛችሁበት ተስፋ አደርጋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም ማስተማራችሁን በፍጹም አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።